ያጋረገች ምን እንዳሳዘነኝ የምታውቃላችሁ? ስናጣራ ስናጣራ ሁለቱም አባታቸውና እናታቸው አማራ ነው። የሁለቱም አጠቃላይ አማራ ነው ወይ ሌላ ብሔር ነው። እና ምን እንዳሳዘነኝ ታውቃላችሁ? ከሁለት የተወለድ ድብልቅ ስትሆን ተቀባይነት የለም ፍጹም። እኔ አሁን አንድ ነገር ልንገራችሁ። እኔ አሁን ማለት ነው እነሱ ድሮ ከነ ጆከር ጋር አሁ ነው ሲያወሩና ሲሳደቡ ችግር የለም። ሌላ ሰው ግን ከጆከር ጋር ከሆነ ግን ይሰደቡ። ሌላ ሰው ከጆከር ጋር ከሆነ እኔ ግን ወንድ የሆነ አልተናገረኝም። ወንድ የሆነ አይደለም ጆከርን ምኞቴና ፈቃዴ ከሆነ ከዘመነ ካሴ ጋር አቆ ሲፈልጉ ከደብረ ጽዮን ጋር ሲፈልጉ ማንስ ከማራው ምናምን ጋራ ምናምን ሲሆኑ እና ሲጨባበጡ ቁርስ ሲበሉ አጋለውን አፋጭተው እኛ እንደ ሕዝብ ደግሞ ማለት ነው፣ እንደ ማንኛውም ወጣት በሆነ ጊዜ እንገናኛለን። በሆነ ጊዜ ላ ጋር አይደለም አይደለም። ከጆከር ጋር አይደለም። ከጆከር ጋር ከፈለግን ከዘመነ ካሴ ጋር እንሆናል። ከፈለግ ያንን ካሰባችሁበት እናንተ ለምን ሆናችሁ መጀመሪያ ከነገር አከሌን ካከሌ ጋር አሁን አከሌን ካከሌ ጋር አትሆን የሚል ነገር የለም። ድሮም ተሳዳቢ ነው ልጁ። እናንተ ጋር እያለ ነጥሎ እያንዳንዷን ኦሮሞ እየገለበጠ ነበር፣ ሲሳደብ ነበር። በደንብ ነጥሎ ሲሳደብ ነበር። እኔ ሲሳደብ ነበረ፣ ጆሃርን ሲሳደብ ነበረ ወለጋን ወለጋ አስቆማችሁ ስታሰድቡ ነበር፣ እናንተ እያላችሁ ማለት ነው ከእናንተ ጋር ጆከር ማለት ነው። ጆከር ዛሬ ከፈለገው ጋር ሆኖ ይችላል። እናንተ ችግር ካለባችሁ ከጆከር ጋር እንደ መንግስት፣ ያ ችግር ካለባችሁ እንደ ድሬዳዋ ከንቲባ የድሬዳዋን ሕዝብ ሰድቧል ብሎ ሰዎቹን አብትቶ እንደሚያስረው ብሎ እናንተ ለኦሮሞ ሕዝብ ካዘናችሁ ለምንድን ነው የኦሮሞን ሕዝብ ሰድቧል ብላችሁ ጆከር ድማት ይዙ አቅም የለም ጋይስ ዩ አር ዘ ሴም ሽፕት ኦል ኦል። ያ ጆከር ከሁሉም ጋር አውርቷል። ከእንቁርቲ ጋር አውርተዋል። ከዚህ ከአራሳይት ጋራ ገብቶ ተሳርቧል። እናንተም ገብታችሁ እኛ ሚዲያ ላይ ሆናችሁ አማራን አጠግርጋችሁ ነው የምትሳደቡት። እሱም ደግሞ ገብቶ ኦሮሞን አጠግርጎ ነው የሚሳደቡ። ስታቆሙ ያቆማል። ካላቆማችሁ ደግሞ እናንተ ህዝብን አትወክሉ፣ አትወክሉን ስላለባት ነው እንጂ፣ የኦሮሞ ህዝብ የሚፈልገው ምን እንደሆነ ታውቃላችሁ? የኦሮሞ ህዝብ የሚፈልገው ጥይት እንዲቆምለት፣ ስድብ እንዲቆምለት። ስለዚህ ስትከበሩ፣ ሰውን ስታከብሩ ትከበራላችሁ። ለእናንተ ነው ብዬ የሚባል ነገር የለም አረ እባክህ አርዝቻለሁ። እንዴት? አረ እባክህ ተው እንጂ ተው እባክህ ለእኛ ብላችሁ አደግ ለእኛ ብሎ የሚታገል ካለ ራሱ እራሱን